ብቻም እንዴት ልብሽን ጨምር ነው ይበልሽ። ኮምቦ ለምጠብቅሽ መስሎሻል? አጠገቢያ ትድረሻ አላልኩሽም እንዴ? እሱማ ብለሽኛ። ታዲያ ለምንድነው የምትጨጋጨቅኝ? የኔ እናት ክፉ ደግ ባንነጋገር አይሻልም? አንቺ ምን ቤታሽ ምንም አባቴ በሆን ምን አገባሽ ለነገሩ ነው እኔ ጥፋተኛ። በጊዜ ቦታ ቦታችሁን እንድትይዙ ባደርጋችሁ ኖሮ እንዲህ አትሳፈጡኝም ነበር። ምን ልታደርጊ? እሱን ባሳይሽ ይሻላል። ማን ጋር ልትደውይ ነው? ከመነግርሽ አድርጌው ባሳይሽ ይሻላል። ውይ ጸጋ፣ አንቺ ምትሆኝ በጣም አበዛሽው። እሺ። ሄሎ፣ ወይዘሮ ሆመልማል፣ ጸጋ ነኝ። ምን ጸጋ ለወይዘሮ አመልማል በመደወል ለቤዚ እናት የቤዚን ና የሬድን ፎቶ ስለያዘች ጸጋ ለእናቷ ልትሰጥባት እንደሆነ አስፈራርታታለች። በመጀመሪያ ወደ ቀጣይ ቪዲዮ ከመውሰዴ በፊት ለቤት አዲስ ካላችሁ ሰብስክራይብ ና ላይክ አድርጉ። ማድረጋችሁንም እንዳትረሱ ሰብስክራይብ ና ላይክ ላደረጋችሁ ከዚህ በፊት እጅጉን በጣም እያመሰገንኳችሁ ሰላምታዬን ላቅርብላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ተከታታዮችና ወዳጆች እንደምን አላችሁ? እኔ ጋ አለሁኝ፣ አልሐምዱሊላህ እጅግ በጣም ሰላም ነኝ። እንግዲች ስቴ የሰው ሞተር በማንሳት ሳያስፈቅድ ጩቻን ለማዝናናትና እሷን ለማስደሰት የሰው ሰው ሞተር ሳያስፈቅድ ማንሳቱን አይተናል። ነገር ግን የትም ቦታ ሳይወስዳት የሚያሳዝነው ነገር ሞተሩን እንዲመልስና ሞተሩን ካገኘበት ወይም ከወሰደበት ካነሳበት ቦታ ልክ እዛቸው አገኘበት ቦታ ወይም ከዛቸው ካነሳበት ቦታ እንዲመልስ የአቻኳይ የስልክ ጥሪ ተደውሎለት ከቦቸራ ነበር እሱም ሳይደሰት በትንሹ ልክ ቦታው እንደደረሱ ግዴታ መመለስ ስላለበት ተመልሰው ጁቻና ቀስቴ ወደ ሞተር መለሰው ቦታ ሄደዋል። ምንም ሳይደሰቱ በዚህ እንኳን ስትጠይቃት ምን ያክል እንደተደሰቱ ወይም ደግሞ ምን አይነት ቦታ እንደወሰዳት ምን አይነትም ጊዜ እንዳሳለፉ ብትጠይቃትም ባክሽ ቀስጤ ምንም አይነት ነገር ተሳክቶለትም ይሁን አስደስቶኝም ይሁን አስቆኝም አያቅም። ይልቅ የአንቺ እንከፍ ያሬዴት አለ ስትላት፣ ደግሞ ያሬድ ምን ያድርግሽ ስትላት፣ ይህንን ሁላ ጦስ የገባሁት በያሬድ ነው። ያሬድ ደህና ደህና ቦታ ባይወስድሽ አንቺን አንቺ እኔን ባታስከትኝ ኖሮ እኔ ደግሞ ያየሁትንና የሰማሁትን ነገር ወይም የተደሰትኩበትን ነገር ለቀስቴ ባልናገር ኖሮ ቀስቴ የኔን ንግግር ባይሰማ ኖሮ ይህ ሁላ ነገር አይከሰትም። ባለፈው የሬዳንቺ ሆቴል ስለወሰደች ሆቴል ውስዷታል፣ ብዬ አዝናናት ብዬ ብነግረው እሱም ተበድሮ የሌለውን ተበድሮ ያለውንም ተቀድሞ አድርጎ ወሰደኝ። እሱ ደግሞ መኪና ባይኖረው ይኸው ሞተር ሰርቆ ሳላዝናና ሆሽ አለኝ። ስለዚህ ይህ የያሬድ ጦስ ነው። እሱን ልጅ ያለበት ብቻ ንገሪኝ፣ አፍንጫውን ነው የምለው ስትል ዝታ ነበር። ለማንኛውም አልተሳካም። ሁላችንም እንደምናውቀው ሄሉና አቡሻ በጸብና በደስታና በፍቅር መካከል ናቸው። ነገር ግን በሔዋን ስለሆነ ሔዋን ነገሩን ካልፈታሁት አይሆንም። አንተና ሄሉ መጣላት የለባችሁም ስትል ለአቡሽ ስትነግረው፣ አቡሽን በሀሳቧ ያለውን ነገር ተስማምቶ ወደ ሄሉ ጋር ይሄዳሉ። ሄሉ በተቀመጠችበት አብረው ሔዋንና አቡሻ ሲመጡ ፊቷ ቅይር ቢልም እሷን ለማሳቅ ወይም ለማስደሰት ለእሷ ያላት ለእሷ ያለውን ስሜት ለመግለጽ ስላል መሰላት። ደግሞ ምን ፈለጋችሁ ብላ ብትመጣ ብትላቸውም አሁን ትክክለኛውን ልነግርሽ ነው በእርግጥ አስከፍቼሻለሁኝ እንበድየሻለሁኝ ይቅርታ እንድታደርግልኝ የማይሆን ፋውል ሰርቻለሁ ሲል አቦሻ ወሬውን ቀጥሏል። እሷም እህ ብላ ወሬዋን ስታዳምጣቸው፣ በመቀጠልም እኛ ቃል የገባነው ነገር አለ እባክሽን እሱን ለማየት ያብቃሽ። በመጀመሪያ ግን እኛ የምናደርገውን ወይም እኛ ያሰብነውን ነገር ከምናሳይሽ በፊት አንቺ ለአቡሽ ቃል ግቢለት ወይም ይቅር በይው ስትል ሄዋን ለሄሉ ትነግራታለች። ምንም አማራጭ የለኝም ይቅር ብየዋለሁ፣ ግን እናንተ ምንድ ነው የምታሳዩኝ? ስትል ጠየቀቻት። እሷም ይቅርት ከተባባሉ በኋላ ና ከተቃቀፉ በኋላ ስምህ ማን ነበር? ስምሽ ማን ነበር? ከዚህ በፊት ታውቀኛለህ? ከዚህ በፊት ታውቅኛለች በማለት ተነጋግረዋል። ሄዋን እና አቡሻ እሱም እንደማያቃት እሷም እንደማታቀው ሆኖ ካወሩ በኋላ ይህን መቋቋም ያቃታት በደስታ ተፈነድቅና ዳ ቅፍት አደርገዋለች። ከዚህ በኋላ በቃ ይቅር ብያለሁኝ ሁሉን ነገር ትችዋለሁ ብላ ታረቁ። ሄዋን የልጅ ሽማግሌ ብያታለሁ። ጎበዝ ጎበዝ ጎበዝ። ብራቮ እኔ ስልችት ያለኝ ነገር ከመምጣቱ ተመምጣቱ ማለት ነው። ያን እንግሊዝኛ ስፖርት አሰራ ዳንስ አስደንሳለሁ ነው ስፖርት አሰራለሁ የሚለው ልጅ እንግሊዘኛ ነው የሚያወራው እንግሊዘኛ ነው የሚያነው፣ ወይ እንግሊዘኛው አይገባ ወይ እሱ አማርኛ አይገባው። እንደ ከመምጣቱ ገና መረረኝ ማለት ነው። መረረኛ የዳንስ ዳንስ አስተምራለሁ ዳንስ አሰለጥናለሁ የሚለው ልጅ ስሙ ጠፋኝ። ዳጊ ነው ምናምን ብቻ አላቅም። እና ገና ሁለት ቪዲዮ ላይ ነው ገብቶ የሰራው፣ ግን ምርር ነው ያለኝ፣ ምርር ማለት ነው። እሱ ሲመጣማ እያሳለፍኩት ነው ጭራሽ ማለት ነው። እና ሌሎችን በመወድባቸው መትክ ገና እዛ ወደፊት ሊወደድ ይችላል፣ ግን አሁን ግን ምንም የፊልሙን አካሄዱን ምንም ሲጀመር አስጠላበት፣ አላመረበት። እና እሱ ሰውዬ ቢቀየርልን አሪፍ ነበረ። እንግዲህ ወደፊት ደህና ነገር የሚሰራ ከሆነ በዚህ የሚቀጥል ከሆነ ግን ግር ግር ግር እያለ አረ ማይስቱ በቃ አይሆንም አይሆንም፣ እንደዛ አይሆንም እና ለማንኛውም ቹቻ እና ቤዚ ቤዚ በመንገድ ላይ ቹቻን ስትጠብቃት በጣም እንዳስቆመቻት እና በጣም ብዙ ሰዓት እንደቆመች ቤዚ ለቹቻ ትነግራታለች። አንቺ እኔን ሁልጊዜ ጊዜ መንገድ ዳር አስቆመሽ ማስጠበቅ አይሰለችሽም? ቶሎ መቼ ነው የምትመጭልኝ ስትላት ባክሽን ይቅርታ ዘሌኮ ወሬ ይዞኝ ነው እንጂ አንቺን ማስቆሙ መንገድ ላይ የፈለጌው አይደለም ትላታለች። እሷም ባክሽ ባኪሽ አልሰማሽም ስትልና ስታኮርፋት ገጥም አርጋ ጉንጯን ትስማትና ይቅርታ ትጠይቃታለች። ቤዚም እንደዚህ እያለች ነው ሁልጊዜ አንጀቴ ነው የምትበየው ያለ አሁን እንሄድ በምትለት ሰዓት ቤዛ ጸጋ በጎን ልፍ ትላለች እንግዲህ ጸጋ ያለፈባትን ነገር በሙሉ ጸጋ ቤዛ ለምን እንደምትጣላት የክስቷ ልጅ እንደምትመስላት ማትፈልጋትን በጣም ብዙ ነገር አውርተዋል ብዙ ነገር ተጫውተዋል ነገር ግን በዛ ሰዓት በጎን አልፍ ስትል ቤዛ የጸጊን የውስጧን ህመም ስለምታውቅ ቫኬሽን ጸጊ አብረንን ሄድ ስትላት፣ ደግሞ ምን ፈለግሽ? ምን ቀርቶች ነው ከኔ ጋር የምትሄጁ? ስትላት በዚሁ አንድ ሁለት ሲባባሉ፣ በመካከላቸው ቹቻ ትገባ ና የሆነ ነገር ስትናገር አንቺ ማን ነሽ? ምን ቤት ነሽ? አይመለከትሽም፣ ዝምበይ ሲባባሉ አንድ ሁለት ሲባባሉ ለነገሩ እኔ እናንተ ጋር ምን አደከመኝ፣ ለምን በጊዜ ቤት ቤታችሁንና ልክ ልካችሁን አላሲሳችሁም? ስትል ዝታ ወዴ ቤዛናት ወዴ ወይዘሮ አመማል ደውላለች። በቀጣይ ቪዲዮ እስከምንገናኝ ሰላም አሌይኩም።